ቤተሰብ አብርሽ ቀለበትን አድርጎ አይታችሁታል አይደለ? የእነሱ ቀለበት መጫወቻ ነው እንግዲህ ማለት ነው። አሁን ከዚህ በኋላም ያወልቃል ብዬ ተስፋ አደርጋለሁ፣ ወይም ደግሞ አያወልቅም ብዬ ተስፋ አደርጋለሁ ማለት ነው። እና ከዚህ በኋላ ቀለበትን አታውልቅ አብርሽ ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? ደና ናቸው ወይ? ትላንትና ቪዲዮ እንግዲህ ሩታ እንግዲህ ወደ አብርሽ ሄዳ ነበረ እና ዶክሜንት ፈልጌ ነበረ ብላ ነበረ እንግዲህ የሄደችው ማለት ነው። ሩታ ማለት የሆነ ለመናገር ዶክሜንቱ በጣም እንትን ብሎ ሳይሆን ማለት ነው በጣም አስፈልጓትም ሳይሆን፣ ምክንያቱም ዶክሜንት ከአብርሽ ጋር ነው ሁሉም ነገር መሆን የሚችለው ምክንያቱም ዶክሜንት ብላ እየሄደችው ወይም ደግሞ የሆነ የትዳር ሊሆን ይችላል ገባቸው አይደለ? ወይም ደግሞ የሆነ ብቻ ሊሆን ይችላል፣ ግን አብርሽና ሩታን ማለት ነው እኔ ልክ እንደ ሀይምና እንደ ብሩኬ መሀላቸው ላይ ሰው ባይገባና ማለት ነው ልክ ለማናደድ ወይም ደግሞ ምንም ቢሆን ማለት ነው የሆነ በቃ አለ አይደለም መሀላቸው ላይ ሰው ባይገባ፣ መሀላቸው ለእልህ ብሎ ወንድና ሴት ባያስገቡ እስካሁን ታርቆ ነበረ። ነገር ግን መሀላቸው ላይ የሚገቡት ወንዶችም ሆነ የሆነ ሰበብ ያመጣሉ፣ የሆነ ነገር ያደርጋሉ ማለት ነው። እና ሩታም እንግዲህ ማለት ነው ማለት ከባልሽ የበለጠ ምንም የለም፣ ምክንያቱም ባልሽ ምንም ቢሆን ባልሽ ነው። ሩታ ማለት ነው ይሄ ይዘሽው ሄድሽው መቼም ከአብርሽ አብርሽ ከአብርሽ ሊያድን ወይም ደግሞ አብርሽ ሲመታሽ ሊያድን አይደለም የሄደው ካንቺ ጋ ማለት ነው። ግን ሶ ለቪዲዮ ወይም ደግሞ ለሎርማኔ እንደሚቀረጽ ለምሰሩ ስራ ሊሆን ይችላል። ይዘሽ የመጣሽው ግን ከባልሽ አይበልጥም። ምክንያቱም ሆድሽ ላይ ያሹ ልጅ የልጅሽ አባት ነው አብርሽ ማለት ማለት ነው። ስለዚህ ትላንትና እንግዲህ አብርሽ ተቆርጧል ማለት እንዴት እንደወደቀ አላያችሁ አይደል? ቤተሰብ እውነቱን አውሩ እና ልጁ ማለት ከልጁ ጋር ሲገፋታተሩ አይተናል። ግን አብርሽ እንዴት እንደወደቀ አልታየም። በድንገት አብርሽ ወድቆ ካሜራው ተቋረጠ። ከዛ ሩታ መጥታ ነው። ሩታ ስትመጣ ማ አላሳዩንን። ቀጥታ ልክስ መጥታ ምንንክ ምንንክ ስትል ነበረ። ካሜራው ነው የጀመሩት ማለት ነው። አብርሽ እንዴት እንደወደቀ አላየንም። ማን እንደገፈተረ አላየንም። ምክንያቱም እንዴት እንደወደቀ አላየንም። ካሜራው ተቋርጦ ነው የተጀመረው ማለት ነው። ስለዚህ በቀጥታ ብታሳዩን ኖሮ እንፈርድ ነበረ፣ ግን እንዴት እንደወደቀ አላቅም። አብርሽ እንግዲህ ሆስፒታል ገብተዋል። እነሱ ሆስፒታል መግባታቸው የተለመደ ነው፣ ታውቃላችሁ። ማለት ሁሌ ሆስፒታል እንደገቡ ነው። የብታጀራ ዩቲዩበሮች እግዚአብሔር ይማራችሁ ነው። ማለት ሆስፒታልን በጣም ነው የሚወዱት፣ በጣም በጣም በፍቅር ነው የሚወዱት። ግን እኔ በጣም ነው የምጠላው፣ ምክንያቱም እኔ በህይወቴ ውስጥ ማለት ነው እኔ እንደ ሆስፒታል የምጠላው ነገር የለም። አሞኝም አያውቅም እግዚአብሔር ይመስገን። ግን አሁን ነው የታመምኩትና ለሳርጀሪም ወይም ደግሞ ለኦፕሬሽን የደረስኩት አሁን ነው እንጂ በድንገት ማለት ነው ለዛውም እንጂ እግዚአብሔር ማለት ነው የተመኘነው የሚሰጠን። እኛ ሆስፒታል ስንወድ ሆስፒታል ያስተኛችኋል። እግዚአብሔር አንድ ቀን ማለት ነው እናንተ ሆስፒታል ሁሌ ትመኛላችሁ። ግልኮስ እንዲደረግላችሁ ትመኛላችሁ። ግልኮስ ማለት ወይም ደግሞ ኦክሲጂን ማለት እኮ በጣም ታማችሁ ገባችሁ አይደለ? ምግብ ሳትበሉ የሚያስመልሳችሁ ከሆነ ወይም ደግሞ የበላችሁት ምግብ ማይስማማ ከሆነ ግልኮስ ይደረግላቸዋል። በምግብ ስለተጎዳችሁ ማለት ነው። እናንተ ወድቃችሁም ቶሎ ግልኮስ ይደረግ። ግልኮስ ማለት ምን እንደሆነ አታውቁም እናንተ። ስለዚህ አብርሽ እንግዲህ ሆስፒታል ሄደዋል። እግዚአብሔር ይማረ ነው ምለው። ሩታ ግን ተጠንቀቂ፣ ምክንያቱም ያሹ ልጅ ነው እኔ እንደው የፈራሁት አብርሽን ተሸክሞ አይታችሁታል። ወደ ሶፋ ሲያስተኙ የአብርሽ እግር እንደውም ሩታን ሆድ እንዳይነካ በጣም እየፈራው ነበረ። እና ተጠንቀቂ ሩታ ማለት ነው። በምሰሩት ስራ ላይ አንቺን ልትጎጂ ነው፣ አሁን ልትጎጂ ነው። ምክንያቱም አንቺ ምንም አይነት ነገር እቃ ማንሳት የለብሽም መሸከምም የለብሽም። በአሁን ሰዓት ማልቀስ ምንም አይነት እኮ የለብሽም ሰዓት ነው እንዴ። ሰው እኮ በድንገት የሆነ ነገር ይሆናል፣ በድንጋጤ እንኳን የሆነ ነገር ይሆናል። ስለዚህ ሩታ እንደዚህ አትውኝ። ማለት ይህ አሁን የእውነት አይደለም አብርሽ የወደቀው ወይም ደሞ ስራ ነው የሚሰሩት ግን የእውነት ቢሆን ሩታ ላይ በጣም አደጋ ይደርስባት ነበረ ታውቃላችሁ በድንጋጤ ማለት ነው ስለዚህ ጥሩ አይደለም ከእናንተ ምንም አይነት ትምህርት ምንወስድ ትምህርት የለም ገባችኋ አሁን መሀላችሁ ላይ ሰውን አረቁ ታረቁ ማንም እናንተ መተው የእናንተ የእውነት ሰው በአሁኑ ሰዓት ማለት ነው እናንተን ለማለያየት ነው በጣም የተነሱት ሰው ገባችኋ እንጂ እናንተን ለማስታረቅ ማንም ሰው የለም ዛሬ ታርቃችሁ እንደምትመጡት እርግጠኛ ነኝ ገባችሁ። ሩታ መልሰሽ ደግሞ እንደዚህ እንትን እንዳትሉ የሆነ ነገር እንዳትፈጥሩ፣ ታርቃችሁ ነው። በቃችሁ እንዴ የምር። ይሄ ሆድሽ ትንሽ የነበረው ይኸው አደገ፣ አየሽ? ተጣልታችሁ ማለት ነው። ስለዚህ ታረቁ። እናንተን የሚያስታርቅ አሁን ሰዓት እናንተን ሊያስታርቅ ቆርጦ የተነሳ ሰው ማንም የለም። እናንተ እንድትጣሉ ነው የሚፈልጉት፣ እንድትለያዩ ነው የሚፈልጉት። አብዛኛው ሰው አብርሽዬ ጎበዝ፣ ሩታ ጎበዝ፣ ሀይሚ ጎበዝ፣ አብርሽ ጎበዝ ብሩኬ ጎበዝ ነው የሚሉት እንጂ እናንተ ታረቁ፣ ከናንተ ጎንነን አይዟችሁ የሚል ማንም ሰው የለም። እናንተ እራሳችሁን እወቁ። ታርቃችሁ ነው ገባችሁ አይደለ? ስለዚህ ቤተሰብ እንግዲህ ሌላ ምንም ነገር ምል የለም። የሆነን ለመናገር ማለት ሁሌ እነሱን ስንመክራቸው ነው እንደውም የሚብሱት። ተጣሉ ተለያዩ ስንል ነው እንደውም ጥሩ የሚመስለኝ መሰለኝ እንጂ እኛ ታረቁ ስንላቸው በጣም ነው የሚብስባችሁ በቃ ተለያዩ። እናንተ አትሆንም። አብርሽ ለአብርሽ ለሩታ አይሆናትም እና ሩታ ደግሞ ለአብርሽ አይሆንም ብለን ብናወራ ነው መሰለኝ እነሱ የሚታረቁት እንጂ ማለት ነው ታረቆ ስንላቸው እየበለጠ እያጋጋልን ነው መሰለ የምንሄደው ማለት ነው በተረፈ ቤተሰብ ሰላማችሁ ይብዛልኝ ባይባል